እነዚህ ብዙ ሰዎች ሚዝና ኩኩሪ ይጨጣቸዋ እንዴ? ተራዘራ ትናንትና ነውማ ትንሽ ተናግራት ነበር እና በእሱ ተከፍታ ሆነ የጠፋቸው አላወቅም። እንደውም ትናንትና አንቺ ጋር ልመጣው ስመጣ ነበረች ከመልሼ ስመለስ ግን ሄደች። የት ገባች? እሺ ስልኳ ሳይሰራ አይሰራም። አዳሩ ሙሉ ስንቀጠቅጥላት ነው ያደረገው። ምን እንደሚባሱ ምን ይጠፋል? በሰላም ብቻሽ ሚ

ፈጣሪም ድጋሚ ያገናኛል እና አንቺ ልጅ አትቅጣት ነው ምት የመቀል ሜዳ ያመቻች አስቢ። እስኪ ትምህርቴ እናቴ የምወዳቸውን ነገሮች በሙሉ ያሳጣችኝ ሀሴት ናት። እስኪ አስቢው፣ እንድትዋት ነው እንደ የሚፈልግ እስኪ፣ በቃ ራሳችሁ ችግራችሁ

ሰባ ሆስፒታል ገብታለች። አይኔን በጠዋት በሚሄዳ ቅም ካለ ሂድና ከጎናቸው ሁን። ከነቃች ሁሉንም ነገር ትነግራቸዋለች። አንተ ግን ምን አይነት አውሬ ነህ? የልጅቷ መታመም እንኳን አያስደነግጥህም። ትሰሚኛለሽ? እኔ ከኪራ ጋር ጓደኝነት ይላጥ አልፈልግም። እሱን የማያጣው ያኔ ፅናት ስትመኛት ነው። ቤት ውስጥ ይሄ የማይረባ ድራማህን መስራት ስትጀምር እንደዚህም ይሆነ ከሰማ ይገልኝ ሁሉ ነገር ያን ችግር እንደሆነ ትነግሪያለሽ። እኔ ከዚህ በኋላ አንተ ስምር መጠመጥበት ሪዝን የለኝም። አትፎክሪ። ይሄውል እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄን ለፖሊስ ነው የምሰጠው። ሰላም ሰላም፣ ውድ ሰላም ቻናል ተከታዮች በሙሉ በእያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩኝ እንግዲህ ጽናት ክፍል ሃምሳ ሰባት ቲሽ ሸመጥቻለው። ባለፈው ክፍል እንግዲህ ሀሴት ና ሄኖክ ምሩን አግተዋት ነበረ። ዛሬስ ምን ላይ ነው ሚለውን አብረን የምና ይሆነን። ውድ ቤተሰቦች ቪዲዮን ሌክቸር በማድረግ ጀምሮ እንዲሁም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በክብሮ ተጠይቃለን። እንግዲህ እዚህ ጋር እንደምንመለከተው ጽናት ለሰኔ እንደ ጠፋች እየነገረቻት ነበር ማለት ነው። በር ላይ ቁማ ደግሞ

አዝኖ ነበረ ነሆም እንግዲህ በጣም ከፍቶታል ናፈቀችኝም እያለ ሆኪራ ሊጠጣበት እያለም እንግዲህ ተመልክተነዋል ማለት ነው ሀሴትም ወደ ምሩ ሄዳ እንግዲህ እንተን እያለቻት ነበረ እባክሽ ልለምንሽ ፍችኝ እያለቻት ነበር እንደ ታመመችም እየነገረቻት ነበር ግን ሀሴት በጭራሽ ልታዝንላት እንኳን አልሞከረችም መድኒት ያስጨኝ እያለቻትም እየለመነቻት ነበረ እዚህ አንድ ነው ያለኝ እያለች እየቀቻትም ነበረ። እባክሽ እዚህ በላይ መቋቋም አልችልም እያለች የልብ ታማሚ ሆናንም እየነገርቻት ነበረ። ቤትሽ እንዴት ሄዳለሁ እያለቻትም ነበረ። እዛም በኋላ ወይ እኔ ሱፐርማርኬት ላምጣሉ ስትላት እንግዲህ ሐኪም ካላዘዘው አይቻልም እያለቻት ነበረ። እናኒ ምላድርግ ማትናገር ከሆነ ልቀቂ ስትላትም ነበረ እሷ ግን በፍጹም ይህን ማድረግ አልችልም፣ ጽናት ለአንቺ ይህን እንዴት እንደምትጨነቅ ብታቂ ና ታደርጊም ነበር ስትላትም ነበር። ጽናና ኪራ አልገባኝም ስትልም ሀሴት ጠይቃታለች። በቃሽም ስትላትም ነበረ። እዛም በኋላ እሷ ትንሽ ለማግባባት እየሞከረች ነበር። ምሩ ምንድን ነው እያልሽኛለች ስትላት ነበረ። ምን ብላሽን ስትላት ልካስዘው ነው መሰለኝ ስትልም እንግዲህ ሴትነት ቢያንስ እንኳን ይህን ታደረግ እንዴት ፈቀደልሽ ስጥላ ለአባትሽ ስል ነው አለች ማለት ነው። እና ለአባትሽ አዋርደሽ አሁን ሰውን አስከፍተሽ የሚቀበልሽ ይመስላል ስትልም እንግዲህ ጨምራ ነግራት አለች ማለት ነው። ግን እሷ በቃሽ እያለች የእሷን እንትን መስማት እንግዲህ እንትናላለች ማለት ነው። ከዛም በኋላ እንግዲህ መድኃኒቷን ለማምጣት ቤቷ ሄዳለች ማለት ቤቷ ስትሄድ ደግሞ ቁልፍ እንዴት እንዳስቀመጠች ነግራት ሄዳለች። ዘቴድ እና ናሆም መጥቶ ነበር ለኪራም እንዳለች አላቅም። ኪራም እና ናሆም ቤት እንዲወጣ አድርጎ አስወጥቶታል። እዛም በኋላ ወጣለች ማለት ነው። ከዛም በኋላ ውለታህን እንዴት ነው የምከፍለው ስትልም ተመልክተናታል ማለት ነው። ሄኖክም መጡ እንግዲህ ወደ ምሩጋ ያሳለፈውን እየነገራት ነበረ። ብዙ ነገር አድርገኛለች፣ ለበቀል ነው። ፈጣሪው ደግሞ ጀለ የጣላት ሲላትም ተመልክተና ማለት ነው ፈጣሪ የመቀላውን ተናይን አይደለም ስትልም ምሩም መልሳለት አለች ማለት ነው። ታዲያ የኔ ህይወት እኮ እጋህን አድርገዋለች አበልሽ አስተዋለች ትምህርቴ፣ እናቴ ምናምን እያ ጓደኞቼ በዙሪ ያሉት እያለም እንግዲህ ብዙ ነገር ስላሳለፈው እየነገራት ነበር። እዛም በኋላ ችግራችሁ እናንተ ፍቶት እኔን ተውኝ ስትልም እንግዲህ ተመልክተናታል ማለት ነው። ውሃ ቢያንስ አጠጠኝ ብለውም እንግዲህ ውሃ ጠጥቶ መልሶ ምንም ማድረግ አልችልም ብሎ አስሯት ሂዷል ማለት ነው። ከዛን እንግዲህ ሰኒ እዚህ ጋር በሩ ጋር ቁማንት ስትል የሆነ ድምፅ ይሰማኛል እያለች እንትን አለች ማለት ነው። ከዛም በኋላ ኪራም በእናትህ በእናትህ ክፈተው እዚህ ጋር አንዴም ሁለቴ ምልክት ሰጥቶኛል ክፈተው በእናትህ ልለምንህ ብላ እንግዲህ በእናቱ እንትን ስትለው፣ እሺ ማንም የለም ወይሷ ትሆናለች ግን ለማንኛውም ከፍቼ አሳይሻለሁ ሲል ከፍቶ ሲያዩት እንግዲህ ምሩን አግኝተዋታ ማለት ነው። በጣም ባዩት ነገር ደንግጠዋል። ያገኟት ግን እራሷን ስታ ስለነበረ ወደ ሆስፒታል ይዘዋት ሂደዋል። እንግዲህ ስትነቃ ምን ትሆን ይሆን? ትረሳ ይሆን? እኔ ግን እንድትረሳ አልፈልግም። ደህና እንድትሆን ነው እምፈልግ። ምክንያቱ ምክንያት ጋ ይሄን ወቅ ካስታወሰችስ ምን ሊውጠኝ ነው? እያለ ሲል ነበረ ጓደኝነት የማጣት አልፈልግም እያለም ተመልክተነዋል ማለት ነው። ሀሴትም እንግዲህ ድሮ ነበር እሱ ማሰብ የነበረብህ እያለችን ብለዋለች። ከዛም በኋላ የአንቺ እንደሆነ ትናገር ያለ ሲራትን እዚህ በኋላ ልታስፈራሪ እንዳትሞክር በአባቴ ሽጉጥ ግንባርህም ብዬ ነው እጅ ለፖሊስ ምሰጥ ስትልም እንግዲህ ተመልክተናታል ማለት ነው። ከዚህ ጋር ግን ደብዳቤ ስትጥፍ ሀሴት ማለት ነው ከኬራ ጋራ አንተ ጋር ያለን ግንኙነት እያለች ነበር ማለት ነው። ምክንያቱም ለምን እንደዚህ ብላ እንትን አለች ግንኙነት ያላቸው እንግዲህ ጽናትን እና ሄኖክን ዛኔ በተመረዙበት ሰዓት ኪራ ምን እንዳደረገችው አላቅም። ምክንያቱም ኪራ በእኔ ምክንያት ነው እየጠፋ ስትልም ካለፈው ክፍል ተመልክተናል ማለት ነው። ምናልባት በመሀላቸው ያለው ነገር ምንድን ነው? ሀሴትና ኪራ ማለት ነው። ምክንያቱም በመሀላችን ያለ ነገር እያለች ደብዳቤው ለስታሰፍር ሰምተናታል ማለት ነው። እና ቤተሰቦች እንግዲህ የዛሬው የነበረን ቪዲዮ ይመስላል። በኔ በኩል ዋና ዋና ያልኳቸውን እንሽላችሁ መጥቻለሁ። ቀጣይ ክፍል ደግሞ ምን ይሆን? ምሩ ተሽሏት እውነቱን ተናግራ እንግዲህ ሀሴት ምንግዲህ ህይወታቸው ወዳለች ጽናትና ኪራ ሰላም እንደሚሆኑ ተስፋ አደርጋለሁ። ግን ደግሞ ያን ደብዳቤ ደግሞ ጽናት አግኝተው ደግሞ ኪራ ጋር ደጋውሜንት እንደሚል ችግር እንደማይፈጠር ተስፋ አደርጋለሁ። የአቶ ሻምበል ልጅ እንግዲህ በመዋላቸው የሆነ ግንኙነት እንዳለ አስፍራ ነው የሄደችው ማለት ነው። የአባቴ ልጅ ነኝ እያለች እንግዲህ አባቷን ሁለት ሶስት ጊዜ አዋርደዋለች ማለት ነው። ሀሴት ስፖርተኛዋ፣ መጽሐፍ አንባቢዋ የሰውን ህይወት ከማበላሸት ወደኋላ ማልለው እያለች አሁንም እንግዲህ እውነትም የሰው ህይወት አበላሽናት ማለት ነው እየገባች አንዱን አጸዳለሁ ስለ አንዱን አበላሻለሁ እያለች ተመልክተናል ማለት ነው። እና ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። ክፍል አምሳ ስምንት እስከምንገናኝ መልካም ጊዜ ይሁንላችሁ።